ቶባ ተጦመነ በክብር ይረብር ወ ባርቲ ቸን ብማትም በጊርጌት ይሞቅ ወ ቃዋታ ጠበጠን ብማትም ይወር ወ በምር ነሪ ገኔ አፈር ወሄሙ ወ የባህር የጠቦጪ ኢነን ይሸጂ ወ የጀፈረ ዜጋ አሱ ቋጥነ ወ የታው የፈነሙ ማረታ ይቡ ወ ብጦ ትከየነን ሻሻ ያጉጅነ ወ በጀፈረ ጨነ ሰ ይረኩነ ወ የግሬ ዴድረምኸማ አነመት ያጉጂ ወ ሲየተ ደሞ ጅምበር ቀይፈርቺ ወይ በምርነሪ ገኔ አፈር ወሄም በባር ቦኸመያ ጅጓሪ ይፈጄዌ በባር ቦኸመያ ጅጓሪ ፈጂ ወይ ያጫ ከማበሩስ በክሪያ ይሻክቺ ወይ ኤማ ይሻክቺ ወይ ቃጣኝ ቋሽ ወይ የቀጠመ ታዮ ዦርምታ ያጂ ወይ የትባነረ ጭርቃያ ይሻክቺ ወይ በምርነሪ ገኔ በምርነሪ ገኔ አፈር ወኼሙዌ ይኻ የጦት ዘንጋ ነሸምታ ያድጉዌ የረገ ጉራቄ ቃር ባሪቅ ያጫውዶዌ ባአምያ በሙራ ገነ ውⷈር ይረብር ዌ ይረብርኳ ያድርኳ ነሸምታ ያወሬዌ አፈር አግባ ከበም ድክ ባረም ያድር ዌ ጀጋ ረሰት አንብር ዝነ ጠበጠሙዌ ሜጠሽም ያገብ ወማ ይረብር ዌ የቾዋች ማረሻ ተረቂትየዌ ንብረት የድረም ኸማ ንበርኲ ይብር ዌ ፈረስ ቄረቄረ ማጋ ርበትትዌ ነቈጨት ያዥ ሜናምታ ይትየዌ ባዘራቲ ገባ ሻብም ያወጬ ቃር በጋድር ነረዌ ወረራ የድረንኸማ ርበት ይረብርዌ የአዲስ አጥነⷕታ በቅብጭፍ ይብርዌ የቀመጤ ሽሙ ቦካ ይረብርዌ በምር ነሪ ደንጎ ገኔ ወኼሙዌ በምር ነሪ ደንጎ ገኔ ወኼሙዌ ዌሽ ዌሽ ያዢ እንመታ ገደር ቃር ኸረምዌ ጦቀነት ይረዄ ዱል ባረም ይሮጥዌ ብሽታ በግም ያደን አመኛት ነረዌ እንዝር አደጉ ጒምታ ባሪቂ ሰሜዌ በምነሪ ደንጆ በምር ነሪ ደንጆ አፈር ወኼሙዌ የኸምያት እድገቦ አፈር የድረኻዌ አዲ በምንያ አባ ወኼሙዌ አብሩስ ባመኛት ብማት ይረብርዌ በምር ነሪ ገኔ